ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ የተሳትፎና ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም። ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልኝ፣ ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ። ዛሬ ለእናንተ ክቡራን ተመልካች አድማጮቻችን በሰሞኑ በተለያየ ጊዜያቶች እንደገለጽ ነው በተለይም ሰበር ዜና በማለትም የቀረብንባቸው ኢትዮጵያኖችን በመላው ዙሪያ ካስደሰተው ውስጥ አንዱ የጎንደር ፋኖች አንድነት ነው፣ በጥምር መቆማቸው የሚገርመው። ይህንን ውይይት ባደረጉበት ወቅት የመንግስት አንገት ያቀረቀረበት የደነገጠበት፣ ያፈረበት፣ ማድረጊያው መቋጫ ያጣው፣ የጨነቀበት ጊዜ እንደነበረ የምናስታውሰው ጉዳይ ነው። ታዲያ ይህንን በተመለከተ የመጨረሻ እድል ልሞክር ብሎ በተለይም የፋኖቹ ድርድር መቋጫው እየፈጠነ መሄዱን እያየ የፋኖን ኃይል ለመምታት ከበባ ያደረገው እዛው ድባቅ መመታቱም ታውቋል። ይህንን በተመለከተ በተለይም ውይይቱ ምን ይመስል ነበር? በውይይቱ ጊዜ፣ በንግግሩ ጊዜ፣ በምክክሩ ጊዜ፣ በእርቁ ጊዜ ከነበሩት የዓይን እማኞች አንድ እንግዳ ዛሬ ይዤላችሁ ቀረብ። ያለው እጅግ ድንቅ ነበረ። በጣም በሚገርም ሁኔታ በተኩስ ሁሉ በደስታ የተጸባረቀበት ያ የድል ቀን ምን ይመስላል? እኛ በውጭ የሆንን ዜናውን ስንሰማ እንደተደሰት ነው፣ ሁሉ በስፍራው በቦታው ያሉትስ ምን ብለው ዮሐን ደስታውን እንዴት ነው ያጣጣሙት? የነበረው ሁኔታ ምን ይመስል ነበር ከእንግዳችን ከብቸኛው የኢትዮጵያ ፈንጅ አምካኝ ከሆነው ከኮሌነር ጋር ዛሬ ውይይት እናደርጋለን። ውይይታችንን በተለይም በምንችለው አቅም ለእናንተ ተመልካች አድማጮቻችን ስናቀርብ ኮሎነር አበራ በዝርዝር እያስረዳናል ዝግጅቱ ምን እንደነበረ፣ አብረን እንቆይ። አሁን በቀጥታ ወደ እንግዳችን አመራለሁ። ጤና ስጥልኝ ኮሎኔር እንደምን አደርክ እንደምንሰነበትክ በጣም በጣም እጅግ ደስ ብሎናል። የእናንተ የእርቅ እና የስምምነት ጉዳይ በመላው ዓለም የሚገኘው በተለይ የአማራን ተወላጆች አልፎም ተርፎ ኢትዮጵያኖችን በሙሉ ያስደሰተና ያኮራ ጉዳይ ነው። በቅድሚያ እንኳን ደስ ያላችሁ ለዚህ በመብቃታችሁ እንኳን አብሮ ደስ ያለን እናንተ ብቻ ሳይሆን ለጎንደር ነዋሪዎች አጠቃላይ፣ ሁለተኛ ለአማራ ህዝብ፣ ሶስተኛ ለመላው ኢትዮጵያዊ፣ አራተኛ በውጭ ሀገር ለሚኖሩ ዲያስፖራና ትውልደ ኢትዮጵያውያን እንኳን ደስ ያላችሁ። በጣም ደስ ብሎናል የሚል መልዕክት ነው የማስተላልፈው። በዚህ በመቀጠል የሰላም ድርድሩ ምን ይመስል ነበር የሚለው በየምድር ክፍለጦር አመራሮች እንዲሁም ቋራ ኦሜድላ ክፍለጦር፣ ሁለቱ የተወጣጡ ኮሚቴዎች አመቻች ኮሚቴዎች እኛንም በማናገር እንደገና በሌላ በኩል ያሉትንም በማናገር ሁላችንም ከፍተኛ የሆነ አንድነት ለማድረግ ሰላም ለመሆን፣ ሰላም ከሆነ ጎንደር አንድ ከሆነ ጠላትም በአንዴ መደምሰስ የምንችልበትን ሁኔታ እንደሚኖር በመተማመን በአንድነት ልክ አመቻች ኮሚቴው ካመቻቸ በኋላ ሁለታችን ግንኙነት እንድናደርግ ተደረገ። ግንኙነት ስናደርግ ይሄ ከብዙ ጊዜ በኋላ ቤተሰብ ሲገናኝ በናፍቆት የዛ አይነትና በንባ ነው ሰላምታ የተለዋወጥን የተሳሳምን። ይሄን ካደረግን በኋላ አንዳንድ ንግግሮችን ያደረግን። በዚህ ንግግር ላይ ህዝብ በድለናል፣ ህዝብን እንክሳለን አንድ ሆነን እንቆማለን። ከአሁን በኋላ ማንም ይለያየን የለም፣ እኛ አንድ ነን። ሊለያዩን የሚመጡ የተለያዩ አካላት ሊኖሩ ይችላሉ፣ እነሱም መቀበል የለብንም። ሊያለያዩን የሚመጡትንም ምን ማድረግ አለብን? በእናንተ በሚዲያዎች አማካኝነት፣ በጋዜጠኞች አማካኝነት እንዲህ እንዲህ ነገር አለ እያልን እየተናገርን ነገሩ የእኛ ደጋፊዎች እንዲያውቁትና እንዲረዱን እናስገነዘባለን በሚል በዚህ ተስማማን። ልክ መሳሳም ስንጀምር የሁለቱ ከዚህ በፊት የተለያየ እዝ የነበረው ሁለቱ አካላት በአንድ ላይ ሆነው ሆ እያለ ሲጨፍር በቃ ከተማውን ቀውጢ ቀውጢ ቀውጢ ጭፈራን ያደረገ። ወዲያውኑ ደቡብ ጎንደር በቶክስ ነው፣ ወሎ በቶክስ ነው፣ ጎጃም አጠቃላይ እንኳን ደስ ያላችሁ መልእክት ነው፣ ሸዋ እንኳን ደስ ያላችሁ መልእክት ነው። ከውጭ ሁሉ እየተደወለ እንኳን ደስ ያላችሁ እንኳን አንዱ ናችሁ ነው እያለ ይህን ነገር ያደረገ ይሄ፣ ምክንያቱም ጎንደር አንድ ከሆነ ሁሉም አንድ ይወዳል። ጎንደር ዋና የስበት ማዕከል ነው ለዲፕሎማሲም ለፖለቲካም ለስልጣንም ለሁሉም ነገር ጎንደር የስበት ማዕከል ነው። ስለዚህ እንኳን አንድ ሆንን፣ እናንተም እንኳን ደስ ያላችሁ። ብዙ ጊዜ ስትለፉ ነበር፣ ብዙ ጊዜ ስትደክሙ ነበር፣ ብዙ ጊዜ ህዝቡን የማንቃት ስራ ስትሰሩ ነበር። ስለዚህ የእናንተም ድካም እንኳን ተሳካላችሁ፣ ደስ ብሎናል። እንኳን ደስ ያላችሁ። በጣም አመሰግናለሁ ኮሎኔል አበራ። በጣም በሚገርም ሁኔታ ይህ ዜና ወዲያውኑ በዓለም ዙሪያ እንደተነዛ ወይም እንደተገለጸ በብልጽግናዎች በኩል ድንጋጤ ውስጥ ገብተዋል፣ ገና ምንም ሳይጀመር። የሚገርመው ግን ይህ የእናንተ የእርቅ ጉዳይ እንደተጠናቀቀ ቅድም እንደገለጽከው ደስታችሁ በመሳሪያ ተኩስ ጭምር፣ በለቅሶ ጭምር የታጀበው ወዲያውኑ ሳይቋጭ ዙራችሁን ተከባችሁ እርምጃ ለመውሰድ የብልጽግና ኃይሉ እጅግ ከፍተኛ በሺዎች የሚቆጠሩ ኃይል እንደላከ በከበባ ውስጥ እንደገባችሁ ተገልጾ ነበር። ይህን ከበባ እንዴት ልታመልጡ ቻላችሁ? በጣም ጥሩ አመሰግናለሁ አቶ ዘውዱ። ምንድነው የተደረገው? ጠላት ልክ አንድ ሊሆኑ ነው ተሰባስበዋል። አንድ ሆኑ ሲባል ጠላት አንገቱን ነው የደፋው። ስለዚህ ምንድን ነው ያደረገው? ለወታደሮቹ አጠቃላይ ትእዛዝ ነው የሰጠ። ትእዛዝ የሰጠው ከጎንደር አንቀሳቅሷል፣ ከደልጊያ አንቀሳቅሷል፣ ከጨዋይት አንቀሳቅሷል፣ ከአጸደ ማርያም አንቀሳቅሷል፣ ከሻውር አንቀሳቅሷል፣ ከሰራባ የሚባል ቦታም ጦር አንቀሳቅሶ ከአምስት ሺህ እስከ ስድስት ሺህ የሚጠጋ እግረኛ ወታደር ነው ወደኛ ከበባ ውስጥ ለማድረግ የመጣው የሰጣቸው ጉዳይ ምንድን ነው? ጎንደር አንድ ከሆነ ይሄ ውጊያ ያልቃል። ስለዚህ ውጊያችን እንዳንሸነፍ እኛ ራሳችን ማሸነፍ ይኖርብናል። ስለዚህ ወታደር የሆንክ መኮንን ትሆናላችሁ። ምክትል መቶ አለቃ፣ ምክትል መቶ አለቃ የሆነ አንድ ርከን ያገኛል። መቶ አለቃ ይሆናል። መቶ አለቃው ሻምበል፣ ሻምበል የሆነ ሻለቃ ይሆናል። ስለዚህ በአስቸኳይ ሄዳችሁ የጎንደር ፋኖ አመራሮችን በእጃችሁ ይዛችሁ እንድትመጡ የሚል ግዳጅ ነው የሰጠው። ስለዚህ ከጠዋቱ አስራ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ውጊያ አከናወንን። በአንድ በኩል እኛ ከበባውን ሰብረን ከወጣን በኋላ መልሶ ማደራጀት አደረግን። መልሶ ማደራጀት ካደረግን በኋላ ያው ማጥቃት ነው የሰነዘርን። ማጥቃት ስንሰነዝር ሁለት መኪና ሙሉ አስከሬን አንድ መኪና ሙሉ ቁስለኛ ይዞ እንዲያፈገፍግ ነው ያደረግን እሱ ሲያፈገፍግ እኛ የመልሶ ማጥቃት እርምጃ ወስደን ጠላትን ወደ የካምፑ እንዲገባና እንዲመለስ ያደረግንበት ሁኔታ ላይ ነው ያለው። በጣም የሚያሳዝነው ግን የሆነች የቀበሌ የገበሬ ቀበሌ መንደር አለች። እዛች መንደር ላይ ሞርተር እና ዲሽቃ እየወረወረ ሲያስቸግር እኛ ወደ ጎን ብለን ነው ሰብረን ይወጣን ያችን ከተማ ተመልሰን አጥቅተን ስንይዝ አጠቃላይ የግለሰብ ቤት ውስጥ በር እየሰበሩ የአንገት ሀብል አስራ አምስት ሺህ ሀያ ሺህ ሀያ አምስት ሺህ ብር የግለሰብ የአንገት ሀብል የእጅ አምባር በሁለተኛ ደረጃ የሱቆች አሉ፣ ትንንሽ ሱቆች እዛ ሱቅ ውስጥ ያለ ሸቀጦችን አጠቃላይ ጭኖ ቴሌቪዥን ጭኖ ዲኮደሮችን እየጫነ ሪሲበሮችን እየጫነ ዶቄት እየጫነ የሚበላውን በልቶ መሬት ላይ እያፈሰሰ የግለሰብ የሆነ ዝግጅት በዓል ኖሯቸው ለዝግጅት ለበዓል ያዘጋጁትን ሊጥ እየደፋ በሳንጃ እየቀደደ ይሄ የላስቲክ ጀሪካን አለ የላስቲክ በርሚል አለ፣ ያንን እየቀደደ መሬት ላይ ያደረገበት እየደፋበት ሁኔታ። ሁለተኛ በትራንስፖርት የባጃጅ የሞተር ትራንስፖርት የሚሰሩ ልጆች አሉ፣ ያን ሞተር አቃጥሎ ነው የሄደው። ያንንም በፎቶግራፋውን እልክል አለው እሱም ትመለከታለህ እንዴት አድርጎ ሊጡን እንደደፋ ወጡን እንዴት እንደደፋ ሁለተኛ የተሰረቁ የዘረፏቸውን ባለንብረቶች እነሱ ሁሉ አናግረን እሱንም በድምፅ የምንልክል ይሆናል በመቀጠል ምንድን ነው ያደረገ አንድ የሆነች አሮጊት ሴትዮ ሁለት ልጆቿ ሞተውባት የአካባቢ ህብረተሰብ ብር አዋጥቶ የሰጣትን አምጪ ብለው ነው ይዘውባት ይሄዱ ህጻናት ከብት የሚጠብቁትን ለምሳሌ በሬ ከሆነ ይሄ ለፋኖ የተዘጋጀ በሬ ነው እያለ ህጻናትን የሚገል፣ የሚገርፍ፣ የሚያባርር እኔ መንግስት ነኝ ይላል እንጂ መንግስት ያልሆነ አሸባሪ የብልጽግና ፓርቲ መሆኑን በተጨባት ለህዝብ ያሳየበት ሁኔታ አለ። ይሄን ይሄን ደግሞ የምንልከውን ፎቶግራፍ አስደግፈን እናንተ ለእኛ ደጋፊዎች፣ ለአለም ህብረተሰብ እንድታሳዩልን ትብብራችሁን እንድታደርጉልን አመሰግናለሁ። ኮሎኔል አበራ አንዳንድ ፎቶች በአጋጣሚ ያው ደርሰውኛል እያሳየው ነው በቀጥታ ለተመልካች አድማጮቻችን፣ በተለይ ሞተሮቹን ቤት ውስጥ የደፏቸውን እህሎች በተመለከተ ያወደሙትን ይኸውና እያሳየው ነው የሚገኘው ለተመልካች አድማጮች በሚገርም ሁኔታ እንዲህ አይነት ነውር የተሞላበት ተግባር የሚፈጽም የመከላከያ ኃይል እንግዲህ ምንድን ነው የሚያደርገው እንደ በዚህ ሁኔታ ቢቀጥል የሚለውን አመላካች ነገሮች ናቸው የሚስተዋሉት። በጣም አመሰግናለሁ ኮሌነር፣ እንደው ለተመልካች አድማጮቻችንም እስቲ ወደኋላ ልመልስህ እንደገና። በተለይም የዚህ እርቅና የእናንተ ውይይትና መስማማት ጉዳይ በሌላኛ ሶስተኛ አካል አለመደረጉ ደግሞ እጅግ ገራሚ አድርጎታል። በጣም የሚደነቅ ጉዳይ ነው። ሌላ ወገን ሳይገባበት ራሳችሁን በራሳችሁ ተነጋግራችሁ ችግሩን መፍታቱ ለሌሎቹም ትልቅ ተሞክሮ ነው። በተለይም በዚህ የሚገኙት በወሎም የሚገኙት ከዚህ ከእናንተ ተምረው ጥሩ ውጤት በቅርቡ እንደሚያሳዩን ተስፋ አደርጋለሁ። ወደ ኋላ ልመልስና እስኪ ይህን ንግግር ስታደርጉ አንደኛ ምን ያህል ጊዜ የፈጀባችሁ፣ ሁለተኛ ውይይቱ በሂደቱ ላይ በምታደርጓቸው ነገሮች ላይ እንደ የመጸጸት ስሜት ይሰማ ነበር? ምን ነበር ከሁለቱም ወገኖች ወይም ችግሩ ለመፍታት እየተደረገ ያለው ነገር፣ እስኪ እንደው ትንሽ ዘርዘር አድርገህ ብትገልጽልን ለመገናኘትና አንድ ለመሆን መቶ ፐርሰንት ከነሱም ከኛም ፍላጎት ነበረ። መቶ ፐርሰንት የምነግር። ነገር ግን ምን አለ መሰለ፣ እነኛ አመቻች ኮሚቴዎች የተባሉት እነሱንም አናግረው እኛንም አናገሩም። ቢያንስ አስር ቀን ወይንም አስራ አምስት ቀን ቢቆዩ ነው በዚህ ንግግር ላይ ወደኛ ወደዛ ምናምን እያሉ ይህን ካደረጉ በኋላ እንገናኝ ነው ያለ። ምን አለ መሰለ፣ የፈለገ ቢሆን አማራ አማራ ነው፣ አንድ ነን ግንዳችን አንድ ነው። አንድ ቤተሰብ ነው። ወንድማማቾች ነን። የተወሰነ ኩርፊያ ሊኖር ይችላል። ያ ኩርፊያ ደግሞ ለተወሰነ ጊዜ ነው የቆየ፣ ለተወሰነ አመት ነው የቆየ፣ ለአንድ አመት ወይም ከአንድ አመት ለበለጠ ጊዜ። አሁን ስንገናኝ ግን የነበረው ቁጭት፣ ሁሉም በቃ የበደልነውን ህዝብ እንክሳለን፣ ይቅርታ አድርጉልን ያሉ በእኛ በኩልም በእነሱ በኩልም የነበረው ይቅርታ አድርጉልን በቃ ለጠላት እስትንፋስ የሰጠ ነው። ለጠላት ይህን ያህል ጊዜ የሰጠ ነው። እኛ አንድ ስላልሆንን ነው። አንድ ስላልሆንን ህዝባችን በድለናል። ህዝባችን በድሮን እንዲደበደብ፣ በከባድ መሳሪያ እንዲደበደብ፣ በኢኮኖሚ እንዲላሽቅ ያደረግን እኛ አንድ ስላልሆንን ነው። እግዚአብሔር ይመስገን። ክብር ለእናትና ልጆ። አሁን አንድ ሆነናል። ጠላትን በቅርብ ጊዜ ውስጥ እንደመስሳለን የሚል ነው ሁላችንም የተናገርን። አንዳንድ የሚሰሩ ስራዎች አሉ። ያ ስራ ሲሰራ ደግሞ የተወሰነ ነገር ለጋዜጠኞች የሚነግሯቸው ነገር ይኖራሉ። የሆኑ ኮሚቴዎች አሉ። ስለዚህ የነበረው ሂደት ይሄን ይመስላል። ከልብ አመሰግናለሁ። አሁንም በድጋሚ ኮሌነር በእውነቱ እጅግ ደስ የሚሰኝ ተግባር ነው የተፈጸመውና እና ይህንን ህን እንዳልኩ ከበባ ከተደረገባችሁ እራታችሁን በልታችሁ ደስታችሁን ቅድምም እንዳልኩት እያጣጠማችሁ ባለችበት ሰዓት ነው ከበባ ያደረጋችሁ። ስለዚህ እንደገና ከድርድሩ በኋላ በእዝ ያው ኃላፊዎች ናችሁ እና ጦሩን በማዘዝ በኩል ያለው እንቅስቃሴ ምን ይመስል ነበር? እዛው ተነጋግራችሁ ወደ አሁን ወደ ጦርነት ነው የገባችሁት ወደ መምራት ወይስ ምንድነው የተደረገው ነገር? እኛ እራት በላን። ያው ዝግጅት ተደርጎ እርቁ ሰላም በመሆኑ አመራሩም ተመሪውም አብረን ቁጭ ብለን ምግብ በላን ምን አደረግን። ከዛ በኋላ ለስላሳ ምናምን ከጠጣም በኋላ ልክ ከምሽቱ ሁለት ሰዓት ተኩል ወይም ሶስት ሰዓት ላይ በሉ ደናደሩ፣ ደናደሩ ተባብለን ተለያየን። ልክ እንደተለያየን ጠላት መክበቡ ተጅ ሰማን። ስንሰማ ቋራው ሜድላ ማለት ከኛ ያልነበረሽን ማለት ነች። አስራ ጋ ያልነበረች እዛኛው እዚ የነበረች ነች። ሁለተኛ በየምድር ክፍለ ጦር የሚባል ከኛ ጋ ያሉ ነው። ሁለቱ በጋራ ተቀናጁ። አንተ በዚህ ግባልኝ፣ ኛው በዚህ ግባ። በዚህ ከበባ ተፈጽሞብናል። እኛ በዚህ በህብረት በጥምረት ሆኖ ነው ይህን ጠላት አሳደን የከበባውን አጠቃላይ ሰብረን ወጣን። ከዛ በኋላ የሁለቱ አመራር መምሪያ እየሰጡ ውጊያውን እየመራን ያው በጠላት ላይ ከፍተኛ የሆነ ድል ተቀናዥን የጠላትን በሚገባው ወታደራዊ ቋንቋ አናግረን እንዲመለስ አድርገነዋል። በሚገርም ሁኔታ ቁጥሩ ከፍተኛ እንደሆነ ገልጸ ይልኛል። ከአምስት ሺህ ያላነሰ ጦር ወደዋ ወይስ ይሄ ድርድር እንደተጀመረ ወደው መረጃው ደርሷቸው ነው እየተጠጉ ያሉት፣ ወይስ በዛው አካባቢ ነበሩ ይህን ያህል ጦር? አንደኛ ርቀታችን ወደ ሀያ ኪሎ ሜትር ወይም አስራ አምስት ኪሎ ሜትር የሚሆን ያለን ከነሱ ጋር ከዚህ ከብልጽግና ወታደር ጋር አንድ መሆናች አንድ በመሆናችን ምን አለ መሰለ መረጃ ደርሷቸዋል። መረጃ ስለደረሰው የግዴታ ምንድን ነው አመራሩን አጠቃላይ ከያዝን ጎንደር የሚባል ፋኖ አይኖርም የሚል የምን አይነት ትንክርት እንደሆን አይገባኝም። የሰው ልጅ የተሳሳተ ፎርሙላ ይዘው ነው የመጡት። ስለዚህ ያ ፎርሙላ ደግሞ መሳሳቱን እኛ በተግባር አሳይተናችኋል። በተግባር እንግዲህ አሳይታችኋል። ትልቅ ነገር ነው ውጤቱ። ያው በዛ በድል ተጠናቋል። እና ከዛ በኋላ እንደው የመገናኘት የማውራት ነገር ውስጥ እና በእንኳን ደስ አላችሁ ላይ፣ ሌላ የጀግንነት ድል በመጎናጸፋችሁ የማውራት የመነጋገር ድል ገጥሞ ይሆን አንተም ከሌሎቹ ከታረቃችኋቸው ወንድሞች ጋር እና ምን ተባባላችሁ ይሆን? እንኳን ደስ ያላችሁ፣ እንኳን በደና ወጣችሁ። ራሳችሁን ጠብቁ ባካችሁ አመራሮች፣ በዚህ በኩል እኛን ሸፍን፣ በዚህ በኩል እኛን ንግባ ምናምን የሚል ሁኔታ ነው የተናገርን። ልክ እንደተባለውም ያን ውጊያ የምል ቋራ ኦሜድላ ምትባልና በየምትር ሁለቱም የተለያየ ክፍለ ጦሮች የተለያየ አሰላለፍ ነው የነበራቸው አሁን ሁለቱ አንድ ሆነው ነው ውጊያውን እንትን ያደረግን። በታች በኩልም በአጸደ ማርያም እነሳሚ የነበሩበት ቦታ ላይ አጸደ ማርያም ገብተው ጠላትን የመምታት ሁኔታ አጋጥሞናል። ስለዚህ አይዟችሁ፣ ከአሁን በኋላ ሌላ ሌላ ነገር ነው የምናደርግ የወታደራዊ እቅድና ስትራቴጂ ይኖረናል። ሁለተኛ ያው ሚስጥር መጠበቅ ስላለብን ነው ወደፊት የምናደርገውን እኛ እየተናገርን ያለን ከልብ አመሰግናለሁ። ኮሌነር አበራ እንደው ወታደሮቹ ውስጥ ከእርቁ በኋላ ያላቸው ስሜት ለትግሉ ያላቸው ተነሳሽነትና እና ቆራጥነትስ ምን ይመስላል ከዛ በኋላ እንኳን አንድ ሆናችሁ እንጂ ከአሁን በኋላ ብንሞት ቅር አይለንም ብሎ ሁለቱ ክፍለ ጦሮች አሉ። ሁለቱ ክፍለ ጦሮች በአንድ ላይ ሆነው ከተማውን የቀበሌ የገበሬ ቀበሌ የሆነች ቦታ ላይ አጠቃላይ ጭፈራ በጭፈራ ነው ያመሸው። ቢያንስ ለሶስት ሰዓት ነው ሲጨፍሩ ያመሹት። እዚህ ሁለተኛ በሌላ በኩል ያለው አሁን ለምሳሌ ደንብያ ያለው በደስታ ጥይት ሲተኩስ ነው ያደረው። ደቡብ ጎንደር ያለው በዚህ አይነት መልኩ ነው ጎጃም ወደአሁን ነው እንኳን ደስ ያላችሁ። ያለ ሸዋም እንደዚህ ነው፣ ወሎም በእንደዚህ አይነት መልኩ ነው ያለው። ስለዚህ እንኳን ደስ ያላችሁ፣ እንኳን አንድ ሆናችሁ። አንድ ከሆናችሁ ከአሁን በኋላ ጠላትን ከፍተኛ የሆነ ምት እንደምንመታው። ከዚህ በፊት ደግሞ አንድ ነገር ነግር ያለው አጽሞ የቀረ መከላከያ ነው ያለው፣ ወይም የብልጽግና ወታደር ብያለው። አሁን ደግሞ በቅርብ ጊዜ ግብዓተ መሬቱን የምናዘጋጅበት ወይንም የምናስገባበት ሁኔታ ነው እየተፈጠረ ያለው። በጣም በጣም ከልብ አመሰግናለሁ። እስቲ እንግዲህ የእናንተን መልካም ተሞክሮ በማየት በተለይም በዚህ በሸዋና እንደዚሁም ደግሞ በወሎ በኩል ያሉት ወንድሞቻችሁን ምን ምክር ትሰጣለህ? እንደናንተ ድንቅ የሆነ ዜና እንዲያሰሙን ምንድን ነው የምትለው? እኔ የምለው ከዚህ በፊትም ተናግሬ ያለው አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ጥንካሬ ነው። ስለዚህ ያለብንን ልዩነት በጠረጴዛ ዙሪያ አንደኛ ቁጭ ብሎ ተነጋግሮ አንድ መሆን አማራ ጎንደር ብቻ ሳይሆን አማራ አንድ ሆኖ በአንድ መሰለፍ አለብን። ስለዚህ ወደ ሰፊ የሆኑ ነገሮችን አጥብበው ይዩ። እንደ መሪ ነገርን ሶስት መቶ ስልሳ ዲግሪ የሚያይ መሆን አለበት አመራሩ ከተመሪው ምንም ችግር የለውም ስለዚህ አመራሩ ያለውን ችግር በጠረጴዛ ዙሪያ ፈቶ አንድ ይሁኑ ከዛ በኋላ ሁላችንም አንድ ሆነን ጠላትም በአንዴም እንደመስስበት ነገር ይፈጠራል በሌላ መልኩ የምነግር ከአሁን በኋላ ጎንደር በጎንደር ላይ ወላ ውጭ ያለም ይሁን ወላ ሀገር ውስጥ ያለም የእኛ ደጋፊዎች ይሁኑ ልዩነት ካላቸው ራሳቸው ልዩነታቸውን እኛን እንዲከፋፍሉን አንፈልግም። ጆሮ የለንም አንሰማም። ስለዚህ ይህን ይህን የሆነ ልዩነት የሚፈጥር ነገር ካለ ቀጥታ እንዲህ እንዲህ ነገር አለ ብለን ለእናንተ ኢንፎርሜሽን እነግራቸዋለን እናንተ ያንን ኢንፎርሜሽን ህዝብ እንዲያውቅ እንድታደርጉልን ነው የምለው። በጣም በጣም ከልብ አመሰግናለሁ። በተጓዳኝ የሚዲያውኑ አካላትም ሚዲያውም ያው ሁላችንም ተወቃሾች ነን። በልዩነት በኩል የሚሰራው ስራ ተገቢ እንዳልሆነ ብዙዎች ተቹት ነበር። ስለዚህ ለመገናኛ ወተሮች፣ በተለይም ይህንን ትግል ለማደናቀፍ በሚጥሩ የሚዲያ አካላቶች ሶሻል ሚዲያም ላይ ጭምር ለሚሰሩትስ መልክት ምንድን ነው? እኔ ሶሻል ሚዲያ ላይ ለሚሰሩ ወይንም አክቲቪስቶች ከአሁን በኋላ እኛ አንድ ነን። የፈለገ ነገር ብትጽፍ፣ የፈለገ ነገር ብታደርግ እዛው ለራስህ እንጂ ወደ ጎንደር ፋኖ ለያያለው ብለው የሆነ መልክት ቢያደርግ ያው ጉንጭን ማልፋት ይሆናል። ወይም እጣቱን ነው በመጽሐፍ እጣቱን ማቅጠም ወይንም ጊዜውን ማቃጠል ነው የሚሆንበት። ስለዚህ እንዲ እንዲህ አይነት ነገር ሲኖር ይሄ ሚዲያ ይሄ አክቲቪስት እንዲህ እንዲህ እያደረገ ነው እንዲህ እንዲህ እያለ ነው እያልን ለእናንተ የምንናገርበት ነገር ይኖራል። ሁሉም ጋዜጠኛ ጥሩ ነው፣ ሁሉም ጋዜጠኛ ትክክል ይዘግባል፣ ሁሉም ጋዜጠኛ አንድነትን ይፈልጋል የሚል አመለካከት የለንም፣ ሁላችንም እናውቀዋለን። ስለዚህ ለአንድነት ቁሙ፣ ለአንድነት ዘምሩ፣ ለአንድነት ሰውን ስበኩ የምንለው የሚለያየን ጋዜጠኛ እኛ አንፈልግም፣ በጭራሽ ወላ አይዘግብልን ይቀር ከልብ ከልብ አመሰግናለሁ ኮሌነር አበራ እንግዲህ ከትግል ቦታ ላይ ላይ ነው ለጊዜው ለዚህ ለህዝባችን ደስታን እንድትገልጽልን ላቀረብኩ ጥያቄ ለሰጠኝ ዝርዝር መረጃዎች በሆኑ ከልብ ከልብ አመሰግናለሁ እግዚአብሔር ይስጥልኝ እንደው ምናልባት ተጨማሪ ይሄንን ማብራራ ትፈልግ ወይም አጠር ያለች ነገር እናገራለሁ የምትለው ነገር ካለ ድሉል ውስጥ በእኔ በኩል ጥያቄዎችን ጨርሻለሁ እግዚአብሔር ይስጥልኝ አመሰግናለሁ እኔ ምንም ጨምረው ነገር የለኝም አቶ ዘውዱ ከልብ አመሰግናለሁ፣ በድጋሜ በጣም በጣም እግዚአብሔር ይስጥልኝ። መልካም እድል ይቅጠማቸው። እንዳልከው ወደ መቃብሩ ለማስገባት ነው አሁን ብልሃል። ይህንም ውጤት በቅርብ እንደምናየው ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። ቴንክ ዩ። እሺ፣ አመሰግናለሁ። ክብራንት መልካች አድማጮቻችን ከእንግዳችን ዘውትር እየቀረበ በዘውዱ ሾው ሚዲያ ሀሳቡን ላካፍለን ወይም ደግሞ ያለውን እውነታ ምን ይመስላል የሚለውን በመግለጽ ሁልጊዜም በዘውዱ ሾው ሚዲያ እየቀረበ ያብራራልናል። በቀጣይም እንግዲህ በተለይም ሚዲያዎች በተቻለን መጠን በተቻለ መጠን ልዩነቶችን በማጥበብ ለአንድነት በሚጠቅሙ እና የጋራ ጠላታችን በሆነው አብይ አህመድ ካቢኔ ላይ ብቻ ማነጣጠር ይገባናል ላለው እንግዲህ ከእንግዳችን ጋር ረግነውን አጠር ያለ ውይይት ይህንን ይመስላል። በቀጣይ በሌሎች እንግዶች እስከምንገናኝ ሰላም ጤና ስጥልኝ ያልኩ የምሰነበታችሁ ዝግጅቱን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስቴ የነበርኩ መልካም ጤና ስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ የተሳትፎና ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም፣ ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው